አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። የምንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሽቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸም። ኢትዮጵያ በወታደራዊ ኃይል በማስፈራራት ላይ ትገኛለች ስትል ኤርትራ ከሳለች ወታደራዊ ግንባታዋን ከባለፈው ዓመት አንጻር ከ20 እጥፍ በላይ ያሳደገችው የኢሳያስ አፈወርቂ ሀገር ኤርትራ ኢትዮጵያ እያስፈራራችኝ ትገኛለች ማለቷ አነጋጋሪ ሆኗል። ወደ አሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን ያስጎበኘው የሻዕቢያ መንግሥት ራሱን ለማይቀረው ጦርነት እያዘጋጀ ይገኛል። የኢሳያስ ማስተዳደር ባስገዳጅና ገደብ የለሽ በሆነ ወታደራዊ አገልግሎት ኤርትራ ሁሌም ለጦርነት በተጠንቀቁማ የምትገኝ ሀገር መሆኗን በተጨባጭ አሳይተዋል። የኢሳያስ አስተዳደርን መገርሰስና የአሰብ ወደብ ወደ ቀደመው ርስቱ መመለስ ጊዜ የማይሰጥ ጉዳይ ነው ተብሏል። በዝርዝር የምንመለከተው ጉዳይ ነው። በቀደሙ ዘመን የኢትዮጵያ ስልጣኔ ታሪክ፣ እምነትና ብልጽግና ከቀይ ባህር ጋር የተያያዘ እንደነበር በርካታ የታሪክ ምሁራን ይናገራሉ። ኢትዮጵያ የባህር በር እንደነበራት ከጥንትም ጀምሮ እየተረጋገጠና ዓለም የሚመሰክረው ሀቅ ነው። የኢትዮጵያ መንግስት ይህንን ታሪካዊ የሀገሪቷን ንብረት መልሶ ለማግኘት የተለያዩ እንቅስቃሴዎችን በማድረግ ላይ ይገኛል። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም፣ ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ኢትዮጵያ የቀይ ባህር ተዋሳኝነቷን በሰላማዊ መንገድ መልሳ ማግኘት እንዳለባትና ሰላማዊ በሆነ መንገድ ከባህሩ ተጋሪ ሀገራት ጋር ተጠቃሚ መሆን የምችልበትን እድል እየፈጠረች ትገኛለች። ኢትዮጵያ የ130 ሚሊዮን ዜጎች ሀገር በመሆኗ የባህር በር የማግኘት አስገዳጅ ሁኔታ ውስጥ በመግባቷ በቀይ ባህር በኩል የባህር በር ተጠቃሚ የሚያደርጋትን እድል መፍጠር እንደሚገባት በተደጋጋሚ የሚገለጽ ጉዳይ ሆኗል። ኢትዮጵያ ለወደብ የምትከፍለውን የውጭ ምንዛሬ ለመቀነስና የሕዝቦቿን ፍላጎት ለማስተናገድ ወደብ እንደሚያስፈልጋት ጥርጥር የለውም። ኢትዮጵያ ከጎረቤት ሀገራት ጋር በሰላማዊ መንገድ በመነጋገር የባህር በር ባለቤትነትዋን ለማረጋገጥ በምትሄድበት ርቀት ውስጥ የኢሳያስ አፈወርቂ መንግስት እንቅፋት እየሆነ ይገኛል። በፕሪቶሪያው በተደረሰው የሰላም ስምምነት ምክንያት የሰሜኑ ጦርነት በመቋጨቱ ያልተደሰቱት የኤርትራው መሪ ኢሳያስ አፈወርቂ ከኢትዮጵያ ጋር ያላቸው ግንኙነት በየቀኑ እየሻከረ ይገኛል። ጠቅላይ ሚኒስትር አብይ በመካከላቸው ያለውን አለመግባባት ለመፍታት ሙከራ ማድረጋቸውንና ከኤርትራ መሪ በኩል አዎንታዊ ምላሽ አለማግኘታቸውን በተደጋጋሚ ተገልጸዋል። ጠቅላይ ሚኒስትር አብይ ስለ ባህር በር ጉዳይ የመንግስታቸው ዋና አጀንዳ መሆኑን መናገር ሲጀምሩ በሂደትም ከሶማሊላንድ ጋር በባህር በር የመግባቢያ ስምምነት ሲፈራረሙ ደግሞ በሁለት ወገኖች መካከል የጂኦፖለቲካ ፍጥጫ ገጽታ ያለው መቃቃር እየተፈጠረ መምጣቱን የሚያሳብቅ መሆኑ ተመላክተዋል። የመሆኑ ደግሞ ፕሬዚዳንት ኢሳያስ ከሶማሊያ ፕሬዚዳንት ሐሰን ሼህና ከግብፁ ፕሬዚዳንት አልሲሲ እንዲሁም ከሱዳኑ አልቡርሃን ጋር ውሉ ያልታወቀ የሴራ ግንኙነት እየፈጠሩ እንደሚገኝ በተደጋጋሚ የተነገረ ጉዳይ ነው። የኢትዮጵያና የኤርትራ መንግስታት በግልጽ ይፋ ባያደርጉትም በተለይ የኢሳይያስ መንግስት እያንጸባረቋቸው ካሉ አቋሞች አንጻር ሀገራቱ ዳግም ወደ አለመግባባት ማምራታቸው እየታየ እንደሚገኝ ተንታኞች ይናገራሉ። ይህ ሁኔታ ደግሞ ተባብሶ ወደ ጦርነት ሊያመራ ይችላል የሚለው በርካቶችን አስክተዋል። ከወራቶች በፊት የጠቅላይ ሚኒስትር አብይ አህመድ ልዩ መልእክተኛና የቀድሞ ርዕሰ ብሔር ሙላቱ ተሾመ አልጀዚራ ላይ ይህንን ጉዳይ የሚያረጋግጥ ጽሑፍ መጻፋቸው አይዘነጋም። የኤርትራ መንግስት በቀጠናው ኢትዮጵያን ጨምሮ በሱዳን፣ ደቡብ ሱዳን እና ሶማሊያ ውስጥ በሁሉም ሀገራት ውስጥ ጉዳዮች ላይ ቀውስ እንዲፈጠርና ግጭት እንዲባባሱ በማ ደግ አስተዋጽኦ ማድረጉን በጽሑፋቸው አመልክተዋል። ሙላቱ የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የሚፈልጉ እንደ ፕሬዚዳንት ኢሳያስ ያሉ አካላት ከድርጊታቸው እንዲቆጠቡ ዲፕሎማሲያዊ ግፊት ማድረግ ያስፈልጋል በማለት አጽንኦ ሰጥተው ነበር። በተያያዘም የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሐሮን ከሰሞኑ በአልጀዚራ ላይ በተመሳሳይ ባሰፈሩ ጽሑፍ በአሁኑ ወቅት የኤርትራ መንግስት ኢትዮጵያ ላይ ጦር ከመስበቅ በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ በንቃት እየተሳተፈ እንደሚገኝ ገልጸዋል። በተጨማሪም በኤርትራ የድኅረ ነጻነት ታሪኳ ከጎረቤቶቿ ጦርነት ውስጥ ያልገባችበት ወይም በክልላዊ ግጭት ውስጥ ወይም የእርስ በርስ ጦርነት ሳትሳተፍ የቀረችበትን ጊዜ ማግኘት እጅጉን እንደሚያስቸግር ጠቁሟል። ይህ በእንዲህ እንዳለም የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ሚያዝያ 23 ቀን 2017 ዓ.ም አንድ አነጋጋሪ ጉዳይ ማንሳታቸው ተሰምተዋል። አቶ የማነ እንዳሉት አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች በሉዓላዊ ጎረቤት ሀገራቸው ግዛት ላይ የቁጥጥር ምኞት እያሳዩ ነው ሲሉም ከሰዋል። ቃል አቀባዩ በማህበራዊ ትስር ገጻቸው ላይ ባሰፈሩ የነበሩ ጽሁፍ፣ እነዚህ የኢትዮጵያ አካላት ፍላጎታቸውን ለማሳካት ሲፈልጉ በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ሕጋዊ ነን የሚሉ ምክንያቶችን በመደርደር ላይ ናቸው ብለዋል። ይህ አይነቱ አካሄድ ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው እያሉት የማንም ድርጊቱ ከፍተኛ ፖለቲካዊ ስድብ ነው ሲሉም አውግዘዋል። የቃል አቀባዩን ክስ ያደመጡ ተንታኞች መሰረተ ቢስ ክስ ነው ሲሉ አጣጥለውታል። የኤርትራ ጦር በትግራይ አዋሳኝ በዛላንበሳ አቅራቢያና የአሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን ዋቢ ያደረጉት አስተያየት ሰጪዎች ወደ ኤርትራ እየመጣ ያለው ማን ነው ሲሉ ይሞግታሉ። የኤርትራ ጦር ካለፈው ዓመት ከነበረው የኤርትራ ወታደራዊ ግንባታ አንጻር ከሃያ እጥፍ በላይ ማደጉ ተጠቁሟል። በተያያዘም ሻቢያ ከበርካታ ዓመታት በኋላ ከአስመራ ሁለት ቀን ሁለት ሌሊት በመኪና አባላት አባላቱን አጓጉዞ የአሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን ማስጎብኘቱ ተዘግበዋል። የኢሳያስ አስተዳደር በአስገዳጅና ገደብ የለሽ በሆነ ወታደራዊ አገልግሎት ኤርትራውያን ዜጎች በህይወት ዘመናቸው ሁሉ ለአገዛዙ ተገዥ ሆኖ እንዲቆዩ እንደሚያደርግ፣ ኤርትራም ሁሌም ለጦርነት በተጠንቀቆማ የምትገኝ ሀገር መሆኗን በተጨባጭ ተደርሶበታል። ጦርነት የፕሬዝዳንት ኢሳያስ የአመራር ስልት ነው። ነገር ግን ይህንን ሁኔታ ለአንዴና ለመጨረሻ ጊዜ እንዲቀጥል ሊፈቀድ እንደማይገባ በአጽንኦት መስጠት ያስፈልጋል። ኤርትራውያን ህይወታቸው ከማጣታቸውና በአቶ ኢሳያስ ማብቂያ የለሽ ጦርነት ውስጥ ከመማገዳቸው በፊት የኢትዮጵያን ጨምሮ የዓለም ማህበረሰብ እርምጃ ሊወስድ ይገባል። የኢሳያስ አስተዳደርን መገርሰስና አሰብ ወደብም ወደ ቀደመው ርስቱ ማስመለስ ጊዜ የማይሰጥ ጉዳይ ነው።